ሰላም ሰላም፣ እንዴት ናቸው? በድጋሚ ሰላማችሁ ብዝት ይበል የኔ ወዶች፣ ባላችሁበት ሰላማችሁ ብዝት ይበል። በድጋሚ መጥቻለሁ። ናቲ መልካም ልደት በሉት። ትላንትና ነው መሰለኛ ያከበረው። እግዚአብሔርን አንጀቴን በላኝ። ብቻውን ሆኖ ራሱ ብቻውን ኬኩን ቆርሶ ራሱ ላይ ቀብቶ ማንም ባል የለበት በባዕድ ሀገር ብቻ። እኔ እንጃ እኔ ወንድሜ ቢሆን የሚለው ነገር ውስጥ የረበሽን ታውቃላችሁ። መድኃኒዓለምን እንኳን ተወለድክ እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥህ በሉት። ሁላችሁም ያዘናችሁበትም የተቀየማችሁትም ካላችሁ እንኳን እንኳን አደረሰክ በሉት። ለሰው ልጅ ብላችሁ ማንም ላይም እንዳታዝኑ፣ እግዚአብሔር ምስክሬ ነው። የፈለገ ሰው ልጅ መልካም ብታደርጉለት በሆነ አጋጣሚ የሆነ ደረጃ ሲደርስ መልሶ እናንተን ይበላቸዋል እና እኛን አልበደለንም፣ እኛን አላስለቀሰንም። ገባችሁ የተበደሉት እንደበደላቸው እነሱ እዛው ይከፋፈሉ እና ለሰው ልጅ መልካም ነገርን ጥሩ ጥሩ ነገርን መመኘት መልካም ነው ብዬ ነው የማስበው። ናትዬ ፈጣሪ ቀሪ ጊዜህን ሁሉ ይባርክል። እግዚአብሔር አምላክ ደግሞ ሁሉ ተስተካክሎልህ ከቤተሰቦች ጋር እንዲህ ለማክበር ያብቃ እንላለን። እድሜ፣ ጤና ከክፉ ነገር ከድንገተኛ ሞት ይሰውር። መልካም ልደት ብለንሃል። እንወድሃለን፣ እናከብረሃለን። እውነት እኔ ናቲን ቢገርማችሁ ናቲን እንደኔ የሰደበው ሰው አልነበረ። እግዚአብሔርን በሌሎ የተነሳ ሳየው እንኳን የሚያንገሸግሸኝ ልጅ ነው የነበርኩትኝ። እኔ ገና ሳየው ያንገሸግሸኝ ነበረ። ታውቃላችሁ በጣም ነበረ ምጠለው በቃ፣ እሷን እንዲበድሏታል ምናምን ብዬ በጣም ከጠመዱ ፊት ለፊት የሰደብኩት እኔ ነኝ። እኔ ቤት መጥቶ። ከዛኔ ቤት መጥቶ እንትን ሲል ሙልጭ አድጌ ሰድቤያለሁ። ዛሬ ዛሬ እንደዛ ለተንሰፈሰፍኩበት ዛሬ እንደዛ ሰውን እንትላል መልሶ እንደ ጅብ ለሚበላችሁ ሰው ሰው ከሰው ጋር ባትቀያየሙ መልካም ነው ብዬ ነው የማስበው። እግዚአብሔር አምላክ ይጠብቀው፣ እንኳን ተወለድክ በሉት። እግዚአብሔር ቪዲዮን ስታየት በጣም ነው የሚያሳዝነው። የሆነ ወንድሜ ቢሆንስ ብዬ አስብ ውስጤ ስፍስፍ በቃ ባዶውን ብቻውን ሲያከብር ዘመድ እንደሌለው በአድ ሀገር ብቻውን ሲያከብር ውስጤ በጣም ተረበሸ ማለት ነው። አንዳንድ ጊዜ ምንም ሳያደርጉን በአንድ ሰው ምክንያት ሰውን እንጠላለን እና ያንን ልቦና እግዚአብሔር አምላክ ከውስጣችን ሁላችንንም ያስወግድልን። ከመሬት ተነስቶ ሰው መጥላት ራሱ በእግዚአብሔር ዘንድ ኃጢያት ነው እና እኔ በእርግጥ ይቅርታ ጠይቄዋለሁ። አዎ ተንበቃ ታውቃላችሁ እኔ ቤት ሲመጣ ተናገርኩት። በቃ አንዳንድ ጊዜ ኦቨር ሰውን ወዳችሁ ለሰው ተደርባችሁ ሰው ላይ እንትን ባትሉ ጥሩ ነው ብዬ ነው ለመሰላችሁ። ያ ሰው መልሶ እንደዛ ስትጓጉለት ስትንሰፈሰፉለት የነበረው የሆነ ደረጃ ላይ ሲደርስ መልሶ ይበላችኋል። ይሄን ደግሞ በእኔ አይቼዋለሁ ማለት ነው እና ሁላችሁም እንኳን ተወለድክ እግዚአብሔር አምላክ እድሜና ጤና ይስጥ ብላችሁ እንኳን ተወለድክ በሉት፣ ሀፒ ፐርስዴይ በሉት ብዬ አስባለው። ክፉ ለሚሆንባችሁ ደጉኑ ደግ ማለት መልካምነት ይከፍላል። ሰው ቢሰድባችሁ፣ ቢያንቋሽሿችሁ፣ ምን ቢላችሁ ደስ ይበላችሁ። እናንተ በዛ ቦታ አለመገኘት፣ በቃ እናንተ ሰው ባለው ነገር አለመገኘት ነው ወሳኙ፣ እንጂ ያ ሰው ነገ ሲሰማው፣ ነገ ለተናገረው ነገር ያፍርበታል፣ ላደረገው ነገር አንዳንዴ ውለታ ቢስ ሰው ሲሆን መልሶ ራሱ ቁጭ ብሎ በጡም ሆኖ ቁጭ ብሎ ራሱን ሲያዳምጥ ራሱ ያፍርበታል። እና ሁላችሁም በናቲ ላይ ቂም የያዛችሁ ምናምን ለሰው ብላችሁ ምንም አይነት ቂም እንዳትይዙ ከእኔ ተማሩ ብዬ ነው የማስበው። ወንድሜ ናቲ በድጋሚ እንኳን ተወለድክ። መልካም ምሽት፣ መልካም ሁኑ ሁሉ መኝላችኋሉ። መድሃኒያለም ይጠብቃችሁ የኔ ውዶች የናቲ ደጋፊዎች አበርቱት፣ አጠንክሩት፣ ከጎኑ ሁኑ አይዞ uh, ክበሉት አዎ። በቃ የሆነ ህይወት ይጀምራል። ይቀር ሲቀር ይቀራል። የግዴታ ለምን እንትን ተብሎ እንትን አይባልም። ይሄ ነው የምላችሁ እኔ ወዶች፣ እኔ ማይፈንቃዎች፣ እኔ ማይላቦች። አናቲም ሲለቅ አበረቱት፣ አጠንክሩት፣ ከጎኑ ሁኑ። የሱ ደጋፊዎች ማለት ነው። በማያገባን ነገር እየገባን እኛ ፍፍን እንላለን። እንሱ ዞሮ ዞሮ ለሚገጥሙት፣ ለሚገጣጠሙት እኛ ግን ኃጢያትን በምላሳችን አትርፈን ቁጭ ነው የምንለው። ምስጋና እንኳን ሳይ ሲኖር የእጀነካሽ ትሆኑና አብራችሁ ትወቀጣላችሁ። እና ለማንኛውም መልካም ምሽት።